ከእናንተ በላይ ወሬኛ ሾካ ካለ ሀያ አራት ሰዓት ቁጭ ብለሽ የምታይኝ መሄጃ ስለሌለሽ ነው። በቃ ዳሴ፣ ነገ ከሦስት መቶ ሰው የሚወደኝ መቶ ነው። ሌላው ሾካ ካሁን፣ ቁጭ ብሎ የሚያየኝ እንደ አንድን ሰው ሲያራ ጥርሱን ሲቦርሽ ቂጡን ሲጠርግ ቁጭ ብላችሁ የምታየው ከሆነ የምታደርጉት ነገር የላችሁም። በቃ እኔ እንኳን አስጠልታችሁኝ ዶሮ ስሰራ ዘግቼ ሰራሁ። በቃ ይህን ያን የሰለቻችሁኝ እስጠልት ስላላችሁኝ ብቻ ከሞቀበት ምዘፍ ነው። ከዛም ትክክል እዚህም ትክክል። አየናችሁ እኮ እኛ በተሰደብንበት ቤት ሌላውም ሰው ሲሰደብ በያት ግረፊያት ነው በቃ። እናንተ ምንም ጋራት የላቸውም ሰው እኔ ልሰራብሽ ነው የምትመጣው እያንዳንሽ ሰውን ልጅ ላይፍ የለው። እኛ እሺ ላይፍ የላችሁም ማለት ነው። እኛ እንግዲህ ፉን ፉን ይያልን፣ እናሳያችሁ ላይፍ እንዳለ ተጎልታችሁ የጣላችሁትን ብረድስት እንኳን ማታነሱ። እናንተም ሰው ሆናችሁ ስለሰጣ ወራላችሁ ኮኔት ጀርቡ ያላችሁት ምራ በጥላው ገለበጠ ማሜ ትወርቃለች፣ ማሜ ተንዘባዘበች፣ ማሜ ሰከረች። እንት ነገም ሰክሬብሽ እመጣለሁ። እንደ ሰውም አልቆጥራችሁ። እኔ ማርያምን እንደ ሰው ብቆጥራችሁ እኮ እዚህ ወጣሁ። እናንተን አላሳያችሁ እኔ ነበር። ለዛ ነው አሊማ ላይፍ የምልሽ። እኔ ደስ ያለኝን ነገር በጠዋት ተነስቶ በቃ ሰው ሳይሰልባቸው መሳለን። በቃ ጧት በጧት አይናችሁን አለብሳችሁ እንዴ! እኛ እንኳን ብቻችን እየኖርን ደስተኛ ነን። በአንድ ኑሯችሁ፣ ልጅ ኑሯችሁ፣ ገንዘብ ኑሮች ካልተ ደስተች ጤና እያለች በምን ትደሰጭ ነው? እኛ ደግሞ ትሄድ የሚያደርገን ባንክ ቢኖረን ምን ያህል ደስተኛ ነን እኛ ላይክ እኔ ወይ እንደ እኔ አይነቶች ደግሞ ሪስፖንሲብሊቲ ኑሮብን ማንም ቴክ ኬር ሳያደርግ እንደዚህ ደስተኛ ከሆነ፣ ባል ቢኖረን ደግሞ የሚንከባከበን ባል ኑሮሽ ደስተኛ ካሉ ልጆች ገንዘብ ኑሮሽ ቤት እያለሽ ቆንጆ ምትነጁ መኪና እያለሽ ደስተኛ ካለሽ፣ ጭምና አለ ጤነኛ፣ ገንዘብ፣ ልጅ፣ ቆንጆ ትዳር ካለሽ ሌላ ምን ትፈልጊያለሽ? ከዛ ሞት ነው መጨረሻል። አንቺ ካልተደሰትሽ እኔ እንዴት ደለ ፎከታ ሰውን እንዲሳደባት አድርጉ። በየቀኑ እየመጣችሁ ሴት ምንም አፋችሁ ነው የምትከፍቱ። ዝም ብላችሁ ሰኔ ደግሞ አፌን አልከፍም በተግባራናትን ብዬ ነው እኔ ማሳየት። ሴቷ ድቅድቅ አርጋ ብትማሪ ለአገር ትገዥ ነበረ ለመከላከያ ሰራዊት ማጥፋት ነገር ካለ ገብተሽ ብትጽፊ ይጠቅማቸው ነበር። ለእኔ እንደዚህ ደግ ቀርበሽ ከመጻፍ ፐርሰናል ስልክ ላይ ፐርሰናል ስልክ ላይ አጻፉ አሜሪካን ሀገር ፐርሰናል ስልክ ላይ ተደውሎ ዋርኒንግ አይሰጥም። ያስቀጣሻል፣ ዋጋ ያስከፍልሽ አላቸሁ። ያምነን እንኳን አላወቅሽም። ስነግርሽ ነው ያቆምሽው። በቃ አልጻፍሽም ደግመሽ። ህጉን አታቁም እኛም እንደማናቅ ትነግሩን አላችሁ

ማሜ ባለጌነች ካለ አትሊስት እራሱ ጫዋው ነው ማውራት አለበት። ማሜ ባለጌ እኮ ነው ዳሴ፣ ከዛ እኔ ባለጌ ነውኩ ብልግና ይታስተካ። የሰው ልጅ ያጠፋ ሊያጠፋ ይችላል፣ ግን ሰው በስነ ስርዓት አውሩ በስነ ስርዓት እንዲመለስላችሁ እንጂ በዓለም አንደኛ የሚባል አሜሪካ ላይ የኖራችሁ ብትሳደቡ ምንም ትርጉም የለውም። ብንገናኝም ቅዘናችሁን የመጣ አየናችሁ። እድሜን በወጣም ቅዘንን የመጣ እኔ ደግሞ አሮን ላይ ምንም ዋጋ የሌለው ሌለው ነገር አፌን መክፈት እየወጡ ወይ በአካላት ትቧከስ

ባው ግን እዚህ መጣችሁ፣ ሰው እንዲሳደባት ታርጉ በቃ ያለ አስጠንታችሁ እናንተ ሰው የማይፈልገው ደረጃ አስገብታችሁ ፖለቲካ ውስጥ ሰውን ልትከቱ የምትፈልጉ ምንም አላቀውልሽ ጎሽ ለልጇ ስትል ተወጋች ይላል። ልጅ ባይኖረኝ አናቱን በርቅቄ የነበር ማሳይሽ። በዚህ አገር ያውም በአሜሪካን አገር የሴት ጀግና ልምልሽ በምክንያት ነው። ጠይቂያት አብራኝ የነበረችውን ልጅ መገናኛ ላይ እጅ ጠይቄ ምን እንደተደረገ አንድ ነኝ እኔ ያንን ሁሉ ሰው ያንጫጫውት ፈሳ ግን ደግሞ ፈጣሪ እንኳን እጄን ያዘው። በቃ ማንም የወንድ ጀግና የሴት ጀግና የለም። በቃ ለሕግ ለላይፉ ነው ሰው ካም የሚሆነው እዚህ መጠ። በቃ በየቀኑ ስልድብ ሰለቻችሁኛል። ስድችት አላችሁ የሰለቻችሁኝ ፈርቼ ሳይሆን በቃ ዝም ብሎ ወርዝ ዝም አያደርግ ነገር ላይ አግኝተናችሁም እኮ ምንም አታመቁም አልኳቸው። አግኝተናችሁም መቅዘን ሃይማምዬ ነው የምትሉ ሌላ ምንም አትሉም እኮ የሚገጥም እኮ የለም ወይ እንጀራ ቤት ገብተህ እንጀራ ይከፍልልሀል ሲቀዘል በቃ እንደዚህ ነው የምታረጉት። ሶ ምንም ቫሊው የሌለው ነገር ጥቅም የሌለው ነገር የፊት ታክሲ ጀግና

ደስተኛ ከሆንሽ በላይፍሽ ሰው እኮ አይሳደብም። ደስተኛ ከሆነ ማለት እነዚህ ፐርሰናል ሰው ካልደረሰባችሁ በስተቀር ሰው ደስተኛ ሲሆን ስታዩው ብቻ ሰውን ቫሊው ማውረድ ብቻ እየዞራችሁ ዛስቴ ምን ደም እዚህ ጋ ባላም ምን ፊቴን ያምርበታል ራሴን እንጠብቃለሁ እንጂ ምን እዚህ ላይ አመሻው ነው አላመሻም። ምን የሚጠቅመኝ ነገር ነው ጥሩ ጥሩ ነገር የሚመክራቸው

ሰላም ማደር እያለ ሰላም አለመደር ለምን እንመርጣለን? መኖር እየተቻለ መሞት ለምን ይመረጣል? ጋይስ አንዳንዱ የዞረበት ነው። ሳንደርስበት ለደረሰብኝ ደርሼበት ሲደርስብኝ ነው። እኔ ዛሬ ዝም ብለሽ የተናገርሽኝ ካለሽ ልክ ሲደብረኝ እሄድብሻለሁ። አሁን ዝም ብለሽ አሁን ዝም ካልኩሽ ዝም ነው ብዬሻለሁ። የሆነ ሰዓት ግን ተነስቼ እረግጥሻለሁ። እስካሁን ይኝ እያልሽ ነው እንዳትዪኝ ነው ስሜ የምታነሺ ካለሽ እንደዚህ ላይክ ተደብቆ መሳደብ በኮመንት ዳስ የእናንተ ጀግንነት ማለት ነው። ግብት ስንል የኤፍሬም ፍሬም ታምሩ ወይ ዘንድሮ የሚል ዘፈን ከፋኝ እና ከፋኝ ነው ከሚሳደብ እ ሌላ ላይ ልም ናት አትሄዱም፣ ጋይስ። እኔ ካስጠላኋችሁ እኮ ሌላ ቦታ መሄድ ነው ቾይዝ እኮ አላችሁ። ነው ደንቆሮ ነገር ናችሁ ልበል። ሚሳደቡትን ነው እኔ እያልኩ ያለሁ። ደንቆሮ ነገር ነች። ስልኩ እኮ የኔ ነው። እ ኦረንጁ ጎ አነዘር ፕሌስ። ለምን ሌላ ቦታ ሄድሽ ቁጭ ብለሽ አታይ? መውጣት እኮ ነው ከዚህ ካስጠላሽ፣ እዚህ ቤቱ ካስጠላሽ ኮስተር ሪያልሽ የሰራት

ች እየሰደጉ ሌላ ቦታ እንደው የሴቶች ነገር እጥረት ካለባችሁ?